ባንዲራ ይቀየር! ታዋቂው የፖለቲካ ተንታኝ አቶ ጀዋር መሐመድ ያነሱት አነጋጋሪ ጉዳይ፣ ጠቅላይ ሚኒስትር አብይ አህመድ ለጉዳዩ አፋጣኝ ምላሽን ሰጥተዋል። ኢሬቻ በሚከበርበት የመጀመሪያው ቀን ላይ ምን ተፈጠረ? የፋኖ ኃይሎች ወደ ከተማው ለመግባት ሙከራ ማድረጋቸው ተሰማ። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደሩ ያጋሩት መረጃ በእጅጉ እያነጋገረ ይገኛል። እኝንና ሌሎች መረጃዎችን በዝርዝር እሳታችን በስፋት የምናስደምጣቸው ይሆናል።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 ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደር እንደብርሃን ወልደ ጊዮርጊስ ተናገሩ። የኤርትራ መንግስት፣ የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር እንደብርሃን በሰጡት ቃለምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ባደረጉት ቃለምልልስም ሰፋ ባሉ ጉዳዮች ላይ ማብራሪያን የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህም ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉም አምባሳደሩ ተቅሰዋል። አምባሳደሩ ይህንንም ሲያብራሩ አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3ሺ ዓመታት በነፃነት የኖረች ሀገር ናት። ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉም በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክልም አለመሆኑን ገልጸዋል። ሲቀጥሉም ሁለተኛውና ከኤርትራ በኩል የሚጠቀሰው በክፍለ ዘመኑን በባቻ አካባቢ በነበረው የአዱሌስ ወደብ ስልጣኔ የአክሱም መንግስት የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም። ከአክሱም ወደቅ በኋላ የተነሱ የኢትዮጵያ መንግስታትም በኤርትራ የባህር ጠረፍ ኖሯቸው አያውቅም ብለዋል አምባሳደር እንደ ብርሃንም። ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተም ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። መጀመሪያ አሰብን የረገጡት ጣሊያኖች ናቸው። የኢትዮጵያም ሆኖ አያውቅም ሲሉ ገልጸዋል። ሲቀጥሉም ከወደቡ በጥቂት ኪሎ ሜትሮች ርቀት ላይ ስላለ መብት አለ ማለት አይደለም። ይህንን የሚገልጽ ህግም የለም። በሌላ በኩል ወደብ ለኢትዮጵያ የህልውና ጉዳይ ነው ተብሏል። ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ አመታትን እኖራለች በማለትም አምባሳደሩ ተናግረዋል። አምባሳደር እንደ ብርሃን ጨምረውም አብይ አህመድ ይህንን ያነሳው በሀገር ውስጥ ያጋጠመውን ችግር ትኩረት ለማስቀረት ይመስለኛል። የኢትዮጵያን ውስጣዊ ጉዳይ ካየነው በአማራ ጦርነት አለ፣ በኦሮሚያ ክልል ጦርነት አለ፣ በትግራይም ያለው ችግር በቋሚነት አልተፈታም። በሶማሊያ ክልል ውስጥ በኦጋዴን ነጻ አውጪ ንቅናቄ ችግር አለ። በክልሎች መካከልም የድንበር ውዝግብ አለ ሲሉም ተደምጠዋል። አምባሳደሩ በመቀጠልም የአብይ አህመድ መንግስት ኤርትራን ስለ መውረር ያነሳው በእነዚህ ሁሉ ቀውሶች መሃል ነው። በእኔ ግምገማ አብይ ከኤርትራ ጋር ጦርነት ከጀመረ የስልጣኑ ማብቂያ ይመስለኛል። ስለዚህም ይህ መንግስት ራሱን የበለጠ ችግር ውስጥ አይከትም። በመሆኑም ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት የለኝም። ይህም ጦርነት ለመጀመር የሚያስችል አቅም ያለውም አይመስለኝም ሲሉ መናገራቸውን ከቃለ መልሱ ላይ ተመልክተናል። አምባሳደር እንደ ብርሃን በአሁኑ ወቅት የየመን የሰላም ሂደት ዋና አማካሪ ሆነው እየሰሩ ይገኛሉ። ወደ ቀጣይ መረዳችን ስናመራ የፖለቲካ ተንታኝና የኦሮሞ ፌዴራላዊ ኮንግረስ ኦፊኮ አመራር አቶ ጀዋር ማህመድ የኦሮሚያ ክልላዊ መንግስት፣ የአባ ገዳ ባንዲራ ይፋይ የክልሉ ሰንደቅ ዓላማ አድርጎ እንዲያጸድቅ በድጋሚ ያቀረበው ጥሪም አቶ ጀዋር በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ በሚቀጥለው የጨፌ ኦሮሚያ የክልሉ ምክር ቤት ስብሰባ ላይ ይህንን ጉዳይ አቅርበው እንደሚያንጸባርቁት ተስፋ እንዳላቸው ገልጸዋል። ባንዲራውን በአመት አንድ ጊዜ ለፕሮፓጋንዳ ብቻ ከመጠቀም ይልቅ በ365 ቀናት ቀናት በኦሮሚያ የመንግስት መስሪያ ቤቶች ላይ የሚውለበለብ እንዲሆን አድርጉ ሲሉ አቶ ጀዋር በመልእክታቸው ጠቅሰዋል። ክለውም ይህ ጉዳይ አዲስ እንዳልሆነና ከ ከስድስት አመታት በፊት በ2019 ዓ ም በጋዲሳ ሆን ሆንገሳ ኦሮሞ የኦሮሞ አመራሮች መድረክ ላይ ስምምነት የተደረሰበት እንደነበር አስታውሰዋል። በወቅቱ በነበረው ስምምነት መሰረት የአባገዳ ባንዲራ የኦሮሚያ ክልል ሰንደቅ አላማ እንዲሆን የኦሮሞ ነጻነት ግንባ ግንባር የኦነግ አርማ ደግሞ የኦሮሞ አንድነት አርማ ሆኖ እንዲያገለግል የጋራ መግባባት ላይ መደረሱን ጀዋርም ገልጸዋል። በወቅቱ ጠቅላይ ሚኒስተር አብይ አህመድ አቶ ሽመልስ አብዲሳ ጉዳዩን ለጨፌ ኦሮሚያ አቅርበው እንዲያጸድቁት መመሪያ ሰጥተው እንደነበር የጠቆሙት አቶ ጀዋር ነገር ግን ቃል ኪዳኑ በዚያው ቀርቷል ሲሉም ትችታቸውን አቅርበዋል። ይህ የጀዋር ማመድ ጥያቄ በኦሮሚያ ክልል የማንነት ምልክቶችና የፖለቲካ ቃል ኪዳኖች አፈጻጸም ዙሪያ ያለው ክርክር እንደገና እንዲነሳም አድርጓል። የኦሮሚያ ክልላዊ መንግስት በጉ ዳዩ ላይ እስካሁን ድረስ የሰጠው ይፋ መግለጫም የለም። በደንበጫ ከተማ የፋኖ ታጣቂዎች ለመግባት ሙከራ ማድረጋቸው ተሰማ። የፋኖ ታጣቂዎች በትናንትናው ዕለት ወደ ደንበጫ ከተማ ለመግባት ተኩስ ከፍተው እንደነበር የዞኑ የኮሚኒኬሽን ቢሮ አስታውቋል። ቢሮው ባጋራው አጭር መረጃ ታጣቂዎቹ ወደ ከተማዋ ዘርፊያ ለመፈጸም ተንቀሳቅሰው ነበር ሲል ክሱን ሰንዝሯል። ይሁንና ግን በመከላከያና ና በክልሉ ጥምር ጦር ተቀጥቅጦ ተመልሷል የሚል መረጃ ላጋርቷል። አክሎም አሁን ላይ ከተማዋ ሰላም መሆኗን ነው ገለጹት። ጠቅላይ ሚኒስትር አብይ አህመድ ለኢሬቻ በዓል የእንኳን አድረሳችሁ መልእክታቸው ላይ ያስተላለፉት አነጋጋሪ ጉዳይ። ኢሬቻ የኦሮሞ የምስጋና ስርዓት ነው ያሉት ጠቅላይ ሚኒስትር አብይ አህመድ የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኤነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ማስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል ብለዋል። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማ ና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን። በዚህ ረገድ እያደረግነው ያለው እንቅስቃሴ በዓለም አቀፉ ማህበረሰብ ዘንድ ተቀባይነትን በማግኘት ላይ ነው። ባለፉት ዓመታት አዲስ እሳቢ በሆነው የመደመር ፍልስፍና በመመራት ሀገር ያላትን ሀብት ልምድና እውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪም አግዞም በበርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል። በ2018 ዓ ም የኢሬቻ ሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የሀገራችን ስራዎችን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት እወዳለሁ። በድጋሚ የመከናወን ኢሬቻ አይሆንልን እላለሁ ሲሉ የእንኳን አደረሳችሁ መልእክታቸውን ጠቅላይ ሚኒስትሩ አስተላልፈዋል። ወደ ቀጣይ መረዳችን ስናመራ የፖለቲካ ተንታኝና የኦሮሞ ፌዴራላዊ ኮንግረስ ኦፊኮ አመራር አቶ ጀዋር መሐመድ የኦሮሚያ ክልላዊ መንግስት የአባ ገዳ ባንዲራ ይፋዊ የክልሉ ሰንደቅ ዓላማ አድርጎ እንዲያጸድቅ በድጋሚ ያቀረበው ጥሪ አቶ ጀዋር በማህበራዊ ትስስር ገጻቸው ሰጥተው ባስተላለፉት መልእክትም የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ በሚቀጥለው የጨፌ ኦሮሚያ የክልሉ ምክር ቤት ስብሰባ ላይ ይህንን ጉዳይ አቅርበው እንደሚያንጸባርቁት ተስፋ እንዳላቸው ገልጸዋል። ባንዲራውን በአመት አንድ ጊዜ ለፕሮፓጋንዳ ብቻ ከመጠቀም ይልቅ በ365 ቀናት በኦሮሚያ የመንግስት መስሪያ ቤቶች ላይ የሚውለበለብ እንዲሆን አድርጉ ሲሉ አቶ ጀዋር በመልእክታቸው ጠቅሰዋል። አክለውም ይህ ጉዳይ አዲስ እንዳልሆነና ከ ከስድስት አመታት በፊት በ2019 ዓ ም በጋዴሳ አሁን ገሳ ኦሮሞ የኦሮሞ አመራሮች መድረክ ላይ ስምምነት የተደረሰበት እንደነበር አስታውሰዋል። በወቅቱ በነበረው ስምምነት መሰረት የአባገዳ ባንዲራ የኦሮሚያ ክልል ሰንደቅ ዓላማ እንዲሆን የኦሮሞ ነጻነት ግንባር የኦነግ አርማ ደግሞ የኦሮሞ አንድነት አርማ ሆኖ እንዲያገለግል የጋራ መግባባት ላይ መደረሱን ጀዋርም ገልጸዋል። በወቅቱ ጠቅላይ ሚኒስተር አብይ አህመድ አቶ ሽመለስ አብዲሳ ጉዳዩን ለጨፌ ኦሮሚያ አቅርበው እንዲያጸድቁት መመሪያ ሰጥተው እንደነበር የጠቆሙት አቶ ጀዋር ነገር ግን ቃል ኪዳኑ በዚያው ቀርቷል ትችታቸውን አቅርበዋል። ድድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ